ሰላም እንዴት ናችሁ? ውድ የዩቱብ ቤተሰቦች፣ ዛሬ ደግሞ በአዲስ ነገር መጥቻለው። ምንድን ነው እሱም፣ ከእህቴ ጋር አንዳንድ ጥያቄዎች እንጠያየቃለን። እሷም ለእኔ አምስት ጥያቄ ያዘጋጅታለች፣ እኔም ለእሷ አምስት ጥያቄ ያዘጋጅቻለው። እሱን እየተጠያየቅን እናወራበታለን ማለት ነው። በግድ ነው የመጣችሁ። በነገር በነገራችሁ ላይ በግድ ነው ያመጠዋት፣ እና እኔም እንደዚህ በወርቀን ላይ ያዘጋጅቻለሁ ይዛለች ትጠየቃለች። የምትፈልጉትን ደግሞ እናንተ ትጠየቅልን የምትሉትን ኮመንት ላይ አስቀምጡል። እሺ ማን ማን የሚጀምር? አይ ቅድሚያ ለታላቅ ቅድሚያ ለታላቅ። እሺ እኔ በጣም መጠየቅ የምፈልገው ነገር ስለሆነ አንደኛ ላይ ያደረኩት ምንም ሳትሰሪ ገና ጠዋት ተነስተች በጣም የሚደክምት ነገር አለና፣ ለምንድን ነው? ያው መተኛት በራሱ ስራ ነው። ጠዋት ሙቀቱ አለ። ጠዋት በራሱ ራሱን ችሎ ራሱ አድካሚ ነውና በጠዋት የሚደክመው ከሰዓት እኮ ንቁ ነኝ እክትለ ብለህ በጠዋት እኔ እንጃ እኔም አላውቀውም ግን በቃ ተጠቂታ ንስቲ ምንም ስራ መስራት አልፈልግም ቁርሴን በልፍ ና ድጋሜ እረፍት እፈልጋለሁ ለምን እንደሆነ አላውቅም ሃኪም ማማከራል አይ ጤነኛ መሆንሽን ማ አውቃለሁ እዙ ከበልፋቅ የተያያዘ ነገር አደለም ይሆናል ምናልባት ብዬ ነው እሺ አንቺ ደግሞ የምትጠየቂው በጣም ያስቸገርሽን ነገር ምንድን ነው ቡና ማፍላት ለምንድን ነው እንዲህ የምትወጪው ሰው አፍልቶ ራሱ የማያረካሽ ለምንድን ነው አሁን ለምሳሌ አፍልችን ጠዋት ካፈላውይ ከሰዓት ደግመሽ ራስ ግዴታ ማፍላት አለብሽ ምን አይነት ሶስ ነው ያለብሽ የማፍላት እሱን እኔም አላውቀውም በእርግጥ ግን ለቡና ካለኝ ፍቅር ነው ቡና በጣም ነው የምወደው። ሲቀጥል ደግሞ የሆነ ይሄ እናንተ ከምልክል ብታደረጉት ነገር የተረጋጋ በቃ እርግጥ ብሎ ምናምን ቡና ማጣጠም ደስ ይለኛል። ከዛ ነው ከማፍላት ሱስ ያለባት። ከማፍላቱም፣ ከመጠጣቱ እኔ አሁን የመጠጣት ሱስ አለብኝ። ማፍላት ግን ጭራሽ ነው ማለት ነው። አንቺ እኮ ማፍላትም ትወጃለሽ። በቃም ለሶስት ብታፈ ችግር የለብሽ። ሌላው ደግሞ ብዙ ጊዜ ነው አሁን የሚያጋጥመን ከእኔ ጋር ራሱ እየሄድን ማለት ነው። እኔም የሆነ ሰው ተናገሪ ማለት አንቺ ውጭ ቀደምሽ የምትናገሪ እና መንገድ ላይ ተለከብሽ ማለት ተደባዳቢ በቃ የሆነ ካልተጣላው እምትይው ለምንድን ነው የተናገረች? አሁን እራሱ ራሱ ሜታዬ እኮ እንዴ እና ለምን አባቱ ይናገረኛል? ለምን በሰላም አንሄድም? በሰላም ለምን አንሄድም ነው ያበስቀኛል። በቃ ለምን በሰላም ሰው በሰላም ወጥቶ ለምን ምንድነው ሁሉም ሰው ለምን ይናገረዋል? እንዴት ነው ባለባበስሽ ባካሄድሽ ብቻ ጥሩ የሚሆን መጥፎ ለከፋ በቃ አልወድም። በጣም ያናደኛል ሰው ሲናገረኝ፣ በጣም በሽቃል። እኔም ብቻ ሳይን ጓደኞቼንም እህቶቼንም አብረ ይሄድ ሰው ሲናገራቸው ቅድሜ አዲስ አዳቢ ኔ ነው ስለሚያናደኝ ነው። በቃ ለምን ሰው ክብሩን ጠብቆ አይሄድም ብዬ ስለማስብ እኔ እንደውም ከተናጋሪዎች ልቅ አንቺን ነው የምፈራሽ። ዘዝ እነሱ ተናገሩ ወይ ተጣላችሁ ብዬ በቃ ምንም ላለመናገርና እንዴ አጎንብሼ ለማለፍ ነው የምሞክር። እና እንደውም ቢመቸኝ በዱላ በኮብል ነገር ባራምጡ ሁሉ ደስ ይለኛል። ራ በጣም ነው የሚያናድደኝ። በነገራችን ላይ ውጋርዳችን ስንሄድ ምናምን ከበዓላት በጣም የምትወዱ እና ለምን ፋሲካ እና ጥምቀት ደስ ይላል። ፋሲካ ሁለት ወር ጾመን በቃ በጉጉት የሚጠበቀ ነው። በዛ ላይ ደግሞ የሌሊቱ ድባብ ምናምን ከስግደት ጀምሮ ያለው ነገር በጣም ደስ የሚለኝ፣ ሲቀጥል ፍጋት ወዳ ለ ሌሊቱን የሚሰራው ነገር ምናምን ደስ ይለኛል ታቦት ሁሉ የሚወጣበት ከዛ ላይ ደግሞ ስለት እንኳን አንድ ላይ ለላ ደስ ይለኛል እና ሁሉም ደስ ይለኛል። መስራት ምናምን ስለምትወጪው የል ስራ ላይ ጎበዝ ናችሁ። በነገራችን ላይ ማትሰራው ስራ የለም። አንቺ ደግሞ ያጋጠመች የማታሽ ስታስታውሹ ወይም ያሳስርሽ ወይም ያስቅሽ ነገር ካለ ሚያስቀኝ አሁን ነው ሚያስቀኝ፣ እንጂ ያኔ ማ አልቅሽ ይበታለሁ። ስንተኛ ክፍል መሰልኩሽ? ስድስተኛ ክፍል ነው መሰለኝ። እንትን ነው ስፖርት ክፍለ ጊዜ ነበርና እንትን ኢንፎርሜሽን እንትን ሆኖ አጭር አልነበር ካስታወሽ አጭር ነው እና እኔ ደግሞ ሩጫ አልችልም። በቃ ስፖርት የሚባል ነገር ጎበዝ አይደለሁም። ይሄ አስተማሪም ያሰራቸውን ስፖርት አልወድም። በቃ እና ሁሉ ሁሉንም አስወጥቶ መሮጥ ነው አራት አራት ነው አምስት አምስት እያደረገ በቡድን በቡድን ያስወጥና ከዛ አንደኛ የወጣውን ምክንያቱም ማት ይሰጣል ማለት ነው። ከዛ አጀማመሪ እኮ ረጅም ስለሆንኩ ደግሞ ባንዴ ነው እንትን ሮጦ ሄደው ማለት ከዛ ብቻ ጀምሮ ሲባል ትልቅ ይቀደምኩኝና ወዲያውኑ ያ እንትን የተነሳት በቃ ግሬንዲም የሆነው ነገር። ከዛ ልጆቹም እንዲህ መሀል ላይ እንትን ሲሉኝ ሂጅ፣ ትክክል አስተማሪ ግርሰብሎማት ከዛ የሚያሳፍረው ነገር ምን መሰለች፣ ዩኒፎርሜ ወደ ላይ አጭር ስለሆነ እንደዚህ ወደ ላይ ሆነ ማለት ነው፣ ግልብ አለ። ከዛ ተማሪ እንዳለ ሳቀብኝ። እሱን አረጻው ምነት እኔ ራሱ ቁጭ ብዬ አልቅሽኝ። አንደኛ ከወጣው ተማሪ እኩል ነው ማርክ ራሱ የተሰጠኝ ማለት በሩጫው አንደኛ ከወጣው እኩል ነው ማርክ ራሱ የተሰጠኝ። በማልቀስ ምክንያት ቁጭ ብዬ አልቅሽኝ። ምን ሆነ ሳትለኛ ተማሪ ቀሚስ የተጋልቦ ብዬ እናሱ ሁሌ ያረሳሁ ልጅነት ስለሆነ ማለት አይደለም፣ አሁን ያኔ ግን እንደ ልጅነት ነው አልልም። እኔ በጣም በቃ ያፈርኩት ተማሪውም ሳቅ። በነገራችን ላይ እኔ ራሱ ስፖርት ብዙም አልልም። አሁን ትምህርት ቤት ላይ በተለይ ሩጫ የሚባል ነገር አሉ። እግር ኳስ ግን ደስ ይለኛል። እግር ኳስ በቃ ከወንዶች ጋር ምናምን ስለሆነ እግር ኳስ ደስ ነው የሚለኝ። ይሄ እንትን መገለባበት ምናምን ከዛ በኋላ በቃ ልብሴ ምን የቤት ስገባ ፀጉሬ ሁላ ለፀገረት ነበረ። እኔ ደግሞ ቀቃ ነበር ለብቻዬ በቀቃ መጫወት ሰው ነበርኩ እና ብዙም እንደዚህ የግሩፕ ነገር አይመቸኝም አሁንም

ውስጥ በቃ ጤነኛ ቤተሰብ የራሴ የሆነ ጤነኛ ህይወት እንዲኖረኝ ነው ፈልገው። ትልቁ ነገር እሱ ስለሆነ ማለት ነው። እና የራሴ የምለው ስራ ሆነ የራሴ ቢዝነስ እንዲኖረኝ ነው ፈልገው። በህይወት ውስጥ ጭራሽ እንዲሆን ማትፈልግ ነገር ይህ ተጨማሪ እንዲሆን ማልፈልገው ነገር አሁን ላይ በህይወት ማለፍ አልፈልግም

እንዴት ነው ያ ራሱ እንዲያጠፋ የሚገፋፋው ነገር? የተከፋበት ነገር ትንቢልለት ስተካከልለት መኖር ነው የሚፈልገው። አይ አንዳንዴ እኮ ስንከፋ ምናምን ብቻ አለ። ራሱን ማጥፋት የሚያሳስብ ደረጃ ላይ የሚደርስ ሰው ከመጀመሪያው ጭንቅላት ውስጥ የነበረ ሰው ነው እሱ። እንደ አሁን ተስፋ መቁረጥ ውስጥ ይመጣል፣ ራስን ማጥፋት አይ ተስፋ መቁረጥ ያጋጥማሉ፣ ግን እንደዛ አይነት ነገር ደግሞ ውሳኔ ባይታሰብ ተመታጭ እሱማ እኔ አላስብም አሁን ህይወትን ስለማጥፋት ማጥፋት። በጣም ተስፋ የሚያስቆርጡ ብዙ ነገሮችን አይቻለሁ፣ ግን ህይወትን ማጥፋት ሳይሆን ማስበው ነገ የተሻለ ቀን እንደሚመጣ ነው። አሁን ዛሬ ቻሌንጅ ያደረጉኝ ነገሮች እንደሚረሱ ነው ነ ይቀጥል ደግሞ አይቸዋለሁ ተረሳው ነገር ነገሮች አ እና ያንን ነው ማስበው። እንደዛ ብታስብ ደስ ይለኛል። የሆነ ጉዳይ ነው ሲቀጥል ደግሞ አሁን ላይ የሚያስፈራ ነገር ነው። ብዙ ሰው እንደዚህ ስታወሪ ምናምን በተለይ ወጣት፣ በጣም የሚያሳዝነው ነገር ወጣቶች ላይ የምታየው ነገር በእኛ እድሜ ያሉ ተስፋ እንደቆረጡ መኖር የማይፈልጉ አዎ፣ የሆነ ሰሞኑንማ ቻሌንጅ ሆኖ ነበር እሱ ነገርና እሱ ባይሆን ደስ ይለኛል። እና ገንዘብ ነው፣ ገንዘብ ነው ሌላ ነው

ከበድ ያለ ጥያቄ ነው። አረብ ሀገር እያለሽ የገጠመሽ ለየት ያለ ነገር ነው? አረብ ሀገር እያለው ለየት ያለ የምለው ነገር አይደለም አሁን ብዙ። እሺ ወይ እንትን ልበልሽ፣ እኔ ሰምቼ ማላውቅ ነገር ገጥሞሽ ግን እዚህ ለቤተሰብ ያልተናገርሽ ይጨነቃሉ ምናምን ብለሽ እናንተ ያልተናገርኩት ነገር የለም የለም። እኔ ታምሜ በነበረበት ሰዓት ራሱ ተናገረ። ሜቢ ከዳንኩ በኋላ ስለሆነ ነው እንጂ በጣም ታምሜ ያንን እንትን መሞቱላ መስሎ ነበር እና በ ወይም ያልኩኝ የአፓርት ነው ብዙ ጊዜ የማይረሳኝ እና ሰውነቴ ስፖርት አስይቅጥም አንደኛ ነገር ሰው ሀገር ላይ መታመም በራሱ በጣም ነው የሚከብደው። ሁለተኛ ነገር ደግሞ ከቤተሰብ ተለይቶ ቤተሰብ አይዞሽ፣ ምንም አያርግልሽ፣ አይዞሽ ምናምን የሚልሽ ነገር እንትን ይላል፣ ይናፍቃል። ዛንል ግን ያው እኔ የነበርኩባት ሴትዮም ያን ያል እንትን አልነበረችም እና በጣም አዝናግኝ ነበረ ያው ብዙም መተኛት ባይቻልም አንድ ቀንም ቢሆን እንድተኛ ምናምን ተፈቅዶልኝ ነበር። ከዛ በኋላ ግን ዳንች ማልዳንችን ያው ወደ ስራሽ ነው። እጅ ነበር የታመምኩት። እጅ ታሽጎ ምናምን በቃ ሞል ወይ አመጭመቅ ባልችልም ይ ቤተሰብ ተዳምነው ነበር ያ ቻሌንጅ ሰው ሀገር ላይ ትልቁ ነገር። ሲቀጥል ደግሞ ስታርፊ ደስ አይላቸው። የሆነ በጣም እኔ የሄድኩ ጊዜ የሄድኩ ሰሞን እንደ ኢትዮጵያ ነው እኔ የማስበው። እዚህ የሆነ ነገር ሰርተሽ ምናምን ምናምን ስጨርሽ ታርፊያለሽ። እንደዛ ነው የሚመስለኝ እና እስክንለማመደው ድረስ ምኑም አይቀረኝም። በቃ ቤቱን ምን አጥቤ አጽድቼም ብዬ ኢቨን እነሱ ያላዘዙኝ ለሰራ እና ከጨረስኩ በኋላ ሲደክምኝ ቁጭ ቁጭ ብዬ ስታይ የሰራኝ እኔ ቤት እኮ ስራ የለም ምናምን ትላለች እና ከዛ ምን ማድረግ ተጨማሪ ነገር አሁን እሷ ጥልፍ ትሰራ ነበረ። ቁጭ ያው ትእዛዝ ምናምን ትመጣላት አንዱን ለቤት ስገኘት ለማንኛውም ስር ይሆናል ስራ የለምን የቤቱ እንደዚህ አድርጊ ምናምን ስትል ያው ጥልፉ ያው ለእኔ ነው እሱ እንትን አይለኝም፣ ግን እንደ ግዴታ ማድረግ ጀመረች ምናምን። ከዛ ሳይ በቃ ስራዬን እንዴት መስራት እንዳለብኝ ምናምን መማር ጀመርኩኝ። በጠዋት የሚጨርሰውን ስራ ግን እስከ ማታም ይህ ነው። አይዞን አረብ ሀገር ያላችሁት በጣም እዛ በእውነት የሆነ አንዳንዴ ደግሞ ምግብ ምን የሚዘጉባቸው ሰዎች አሉ። በጣም ብዙ ነበር። የነበርኩበት ላይ ደግሞ አፓርታማ ስለነበረ ከፊት ለፊቱ ላይ ያሉት ማለት ነው። በመስኮት ላይ እናወራለን ሲወጡ ከዛ ሆኖ እዚህ ምግብ አታበላይም እንደዚህ ምናምን ብለው ይናገራል። ያው አማርኛ ሌላው ስለማይሰማ እናወራለን ከርቀትም ቢሆን ማለት ነው እና በጣም ክፉነች፣ እንደዚህ ተደርገነች፣ እንደት አድርገኛችሁ ምናምን ነገር ይላሉ። ያው ምንም ማረግ ማችበት ሁኔታ ላይ ስለሆነ ያኔ አሁን ላይ ያው ብዙ እንትን አማራጭ አለ እርስ በርስም ይረዳዳሉ። በዛን ጊዜ ግን ትንሽ ከባድ ነበር ሰዓት ሚሰማው ነገር ይከብድ ነበረ። አንዴ ደግሞ ያው የአረብ ሀገር ካነሳት ግን ማለት ነው። ኮፖርቹናት ብሎክ ላይ ያለች ልጅ ከቀጠረቻ ሴትዮው ልጅ ትጣላለች። በጣም ጠንቃቃ ምሳሌ እና በጣም የምታስቸግራት ንቃት አለችና ንቃታቸው እንኳን ይከብዳል እና እንደዚህ አልተለመደም እንዳሆኑ ሆነ ሠራተኛ ሲባል በቃ ዝቅ አድርገው ነው የሚያዩሽ። ከዛ መታ በጣም ታመነጫ ጭቃት አለች ምናም ታግሳ ታግሳ፣ ከዛ ነፍሰ ጡር ነበረች ሴትዮዋ ማለት ነው። ከዛ የሆነ ቀን ትመጣና ትያያዛታለች፣ ጭቃት አንቃታለች ምናም እዛ ብታብድግ አድርጋ ቢላ ትሰካበታለች። ማን ላይ ሰራተኛዋ ሴትዮዋ ላይ ትርጉዛ ላይ። በቃ ምንም አማራጭ የላትም። ራሷላ ማድረግ ስትል እሷ አንቃት አለች ልጋላት ማለት ነው። እና ደግሞ በበረንዳ ላይ ነው ታቂያለች። ልጥላት አንቃት እንደዚህ ልጥላት በረንዳ ላይ ነውንዳት ምል ያለቻት እና ከዛ ይጫጫሃሉ ምናምን ይደርሱባት ይደርሱባትና ማለት ነው። ከዛ በኋላ ግን በቃ ልጅቷ እንዳልነበር ነው ያደረጓት። ቀጥቋል፣ ደግሞ ይፈሳል ምናምን እንደዛ። ጣቢያ ያው ይከራከራል፣ መታሰር አለባት ነው፣ አንዳንዱ ደግሞ መገደል አለባት የምንገላት ምናምን ነገር ነው የሚችላ። በጣም ቀውጢ ነበረ ሰፈሩ ጠቅላላ ማለት ወቶ ወጥቶ እንትን ብለው እኛ በመስኮት ላይ ነው እንደሆነ የራሱ አልተፈቀደብ ከዛ የኔ አሰሪዬ ይሁን ነገር እንደዚህ ስትናገረኝ ምናምን ኮስተር ስልባት ትፈራኛለች። የዛን ሰሞን ልትወጋኝ ብላ ነው። የዛን ሰሞን ወሬያቸው እሄው ስለነበረ እኔና እሷ ብቻ ነን ቤት የምንውለው መኝታ ቤት ዘግታ ትቀምጣለች። ቡና ቡና መታ ፊልድ ምናምን የምትለው ሴትዮዋ ቁጭ ብላ የምትጠጣው ሴትዮዋ ቡና አጠጣም ምናምን በቃ አንቺ በዚህ መልኩ ቪዲዮ የካፍላ ማጣጣ በጣም ምን ይሻለኛል ምናምን ነገር ስላት እንትን እኮ ነው። አንቺ አላወቅሽም እንዴ? እንደዚህ ሰሞኑን እንዲያረገችው ልጅ እኮ ትብላው። እኛ እኛን የሚገሉና ኢትዮጵያኖች ገዳዮች ናቸው ተብለናል ናል ምናምን አለችም። ሳለሞ እዛ ሀገር ቆይታለች እና ለዛ ነው እና ታት ሲለቃት ወጣለች አለች። ከዛ ነው ታውቋት አሳሰበች ልጅቷ እኔ አላቅም። ከዛ በኋላ ምን እንደተወሰነባት ያቺ ግን ሴትዮዋ ሞተች፣ በቃ ልጇን ሞታ ምናም ተብሎ ነበረ። ግን ሆስፒታል ከወሰዷት በኋላ ደህና ነች ምንም ማለት ነው ምናምን አሉ። ብትሞት ኖሮ ወይ ሊገሏት ይችሉ ነበረ። አይነግሩንማ ይህን፣ ከዛ በኋላ ያለውን ነገር የዚህ ታሪክ ባለቤት ሆን አለው በይ። እውነት አሳሰበች። ሆን በእድሜ ሁሉ ትመጣል። በጣም በቃ ኔ ራሱ ያዘንኩበት ፓርት ነው። አንደኛ ነገር እዛ ጋር የሚጠየቅልሽ የለም ምናምን ነገር ቢገርሏትም በዛም ሰዓት ማንም አይጠየቅላት ነበር። ምክንያው እግዚአብሔር አስቧት እና በህይወት ካለ ትክክለኛ እና ይናያር ገጠመኝ ያው ሌላ ጊዜ በሰፊው ነው ማስታውሰው እዚህ ቤት የአረብ እያመጣው እናንተ

ብዙ የተደሰቁበት በዓል ሁሉ የሚያስደስተኝ ሰው ነኝ ነበር። አሁን ግን ካደኩ በኋላ ምንም አይደል። አሪፍ ቤት ላይ ደስ ነው። ድሮ አልወድም ነበር፣ እሷ ደግሞ ትወዳለች። አይ ደግሞ የዕለት ሁለት ሽር ጉድማዎች ማስተናገድ መብላት መጣ እሷ ደሞ በቃ ተነሳች፣ መተኛት መፈልገው ምናምን እሱ ነገር ያው ይስተካከል ባይ ነው። ባራት ወጅ መልኩሽ ለዛ ነው ጥሩ ነው። አሁን አሁን አሁን እሱ ደስ ይለኛል። ድሮ ግን ሌላ የሚያስደስተኝ ነገር እንዳልኩሽ ቅድም ቢይሻል የተከፋውበት ጊዜም ብዙ አለ። ለምሳሌ ቅርብ የምላቸው ሰዎች በሞት ሳጣ ሞት ያስከፋኛል። ሞት አሉ ማንም የወድ የለም፣ ግን እንዴና የራስን ሰው ማጣት በጣም ይደብራል እና እሱ እሱ ቤት ውስጥ ምን ስናደርግ እናናድሻለን? እኔናሉ አንቺ በጣም እሆነ አንዳንዴ ታስደነግጭኛለሽ። የምታናድቂኝም የሆነ ነገር ምንም ነገር ትይ ኢቨን በረሮ ራስ ትልቅ በረሮ ራስ ስታይ ው የምትለው ነገር አለ። ጠዋት አልወድም። እኔ የእኔ ድንጋጤ ፀጥ ያስበ እየወረቀ ባለውበት ድርቅ ነው እና የሆነ ነገር እንኳን አይቼ አክሽን እንዳልወስድ ቀድማ የሷጮ ስለሚያስደነግጠኝ ያ ነገር በጣም ነው የሚያነበኝ። ይህ በቃ ልደርስልሽ እንኳን አልችልም። ይቆያልኩ ብዙ ጊዜ በጣም እንጣላለና አሁን አንቺ ዝምታ ስለምትወጅ ነው እንጂ አሁን ሰው ሲደነግጥ መጮሁ ጥሩ ነው። አሁን መንገድ ላይ የሆነ ሰው ሲይዘኝ እሪ ብል እሱ የሚደነግጣል። እንት ግዳ ሰው ቶሎ ይደርስልኛል። መጮ ጥሩ ነው፣ መጮ ተለማመድ። መጮ ጥሩ ነው ጥሩ ነው፣ ግን እኔ ደግሞ ያው እና ደግሞ እንዴት ነው እሷ ትንሽ ነው ትንሽ ነገር ነው ብላ ላሰበችው ነገር እኔ ድንገታዊት ሲያስደነግጠኝ እጮለሁ እና ለዚች ምናምን ብላ ስለምታውቀለው አሁን ጩኸቴን ማመጣጠም ያለብኝ ትንሽ ሲሆን እንደዛ አረግልሻለሁ እንጂ መጮ ጥሩ ነው። ጥሩ ጥሩ ነው፣ ደስ ይላል። አዋ እንዴ እንዴ ደግሞ አድርቀናል አለች ሳንቲ ሌላ ብዙ ነው ታሪኩ። ታሪክ በሌላ ጊዜ። ይሄ ቪዲዮ እና ላይክ ሼር ምስታደረጉ ኮሜንታችን አይታል። የእሷን አምስት ጥያቄ ብዬ የህይወት ፍልስፍናሽ ምንድን ነው? ምን ምን ህይወት ላይ ምን መፈላሰፍ ያስፈልጋል ደግሞ? ዝም ብሎ ምን ነው እንኳን ተፈላስፈንበት። እንዲሁም ኖ አይ፣ አንድ ሰው እኮ በህይወት ሲኖር የሆነ ግብ ሊኖረው ይገባል። የህይወት መር ወይ ሮል ሞዴል ሊሆን ይችላል። እንደንተና መሆን እፈልጋለሁ ማለት ያው፣ ሰው እራሱ ነው መሆን ያለበት፣ ግን የሆነ ከታላላቆች የምትማሪው ነገር ነው። አይኑ ኃላፊነት መቀበል ነው። አይ እኔ የለኝም እንደዛ ምለው በቃ ማለት የሆነ የምታቅጃቸው የምታልሚያቸው እንደሆነ ልንት የምፈልጋቸው ነገሮች አሉ፣ ግን ይሄ በዚህ ጊዜ ይሄ ይሄ ብዬ የሚያስቀምጡት ነገር የለም ወይ ደግሞ እንደሱማ

ስለ አረብ ሀገር ምትመርቂ ስለ አረብ ሀገር ምመርቃ ሌላ ጊዜ በሰፊው እናወራለን። ማለት ብዙ ገጠመኞች አሉ። ከዛ በኋላም ድጋሚ ጂ በጣም የሚያስጠላ የሚያስጠላ ነገር ያጋጠመኛል። እሱም ደግሞ ይብን ክስም አለኝ። እሱም በሌላ እናወራላችኋለን። ይህን በደንብ ይውላ በተለይ ዱባይ እያላችሁ ዱባይ ያላችሁ እህቶች ማለት እዛ ያጋጠም የዘግን አስራ አምስት ቀን ምናምን ነው ግን በአስራ አምስት ቀን ውስጥ አስራ አምስት አመት የሆነ ደስ የሚል የገጠሜ ነገር አሰሪዎች አሉ። ስለነሱም ይወራ ካላችሁ ይወራል፣ ችግር የለው እና እናመሰግናለን። እናመሰግናለን። ሰብስክራይብ ላይክ ስለምታደርጉልን እናመሰግናችኋለን። እንወዳችኋለን።